የንግድ እንቅስቃሴ ምርታማነትን በማሳደግ ለኢኮኖሚያዊና ና ለሀገር ሁለንተናዊ ብልጽግናና እድገት ያለው አስተዋጽኦ ወሳኝ ነው። በእንዲህ አይነቱ የንግድ እንቅስቃሴ ውስጥ ደግሞ የግብር አሰባሰብ ስርዓት መቀላጠፍና ፍትሐዊ መሆኑ በጣም አስፈላጊ ጉዳይ ነው። ይህም ደግሞ በመንግስት ጠንካራ የአሰራር ስርዓት መደገፍ ይሸዋል። ፈጣን እድገትን እያስመዘገቡ ካሉ የአፍሪካ ከተሞች መካከል የአፍሪካ መዲና የሆነችው የአዲስ አበባ ከተማ አንዷ ናት። በከተማዋ ያለው የኢኮኖሚ እንቅስቃሴ እድገት መሰረት ከሆኑ ቁልፍ ጉዳዮች መካከል ከግብር የሚገኘው ገቢ ዋነኛ ነው። የአዲስ አበባ ገቢዎች ቢሮ ከግብር የሚሰበሰበውን ገቢ ለማሳደግ እና ለግብር ከፋዩ ምቹና ቀልጣፋ አገልግሎትን ለመስጠት እንዲቻለው ግብርን በቴክኖሎጂ በተደገፈ መልኩ እየሰበሰበ ይገኛል። ሁሉንም ግብር ከፋዮች ወደ ኤሌክትሮኒክስ ፋይሊንግ ስርዓት አስገብተናል ተገቢውን ስልጠና በመስጠት በመሆኑም፣ ወረሃዊ ስራ ግብርን ቫትም በዝሁ አግባብ ነው እያሳውቀው ያሉት። ይህ ብቻ ሳይሆን አመታዊንም በኦንላይን አሳውቀው ነው በቅድመ ኦዲት ስራ ሰነዱን እያቀረቡ ያሉት ማለት ነው። ስለዚህ ሙሉ በሙሉ የኤሌክትሮኒክ ፋይሊንግ ስርዓትን ተግባራዊ አድርገን በዛ አግባብ እያስተናገርነው ያለ ነው። አንድ ግብር ከፋይ ታክስን ለመክፈል የሚያወጣውን ጉልበት ወጪውንም እና ድካሙን ይቀንስለታል። የታክስ አከፋፈሉንም ስራ ቀላል ያደርጋል ማለት ነው። ስለዚህ በዚህ ቴክኖሎጂ መጠቀም ግብር ከፋዎቻችን ለሚያነሷቸው የቦታ የጊዜ እንዲሁም ወጪ ላይ ያለውን ነገር ችግር ስለሚቀርፍልን አገልግሎቱን ያው ለመስጠት በማስተማር ስልጠና በመስጠት የመጠቀሚያ እና የይለፍ ቃል በመስጠት ወደዚህ በኤሌክትሮኒክስ ታክስ የማሳወቅ ስርዓት ላይ እንዲገቡ አድርገናል። ዘንድሮ ኦልሞስት 95 በመቶ እኛ ግብር ከፋይ ኦንላይን የሚያሳውቁ ናቸው። እነኞቹ እዛ ቤታቸው ሆነው ያሳውቃሉ። ምንም ሳይጨናነቁ፣ ምንም ሰዓታቸው ሳይቃጣል እዛ ሆኖ ያሳውቃሉ። ሰራተኛ ደግሞ ምንም ሳይጨናነቅ እዚህ ሆኖ ያለው አገልግሎት ይሰጣል። ይሄ በጣም ጠቃሚ ነው። አጋጣሚ ሆኖ ደግሞ ሲስተሙ ካስቸገራቸው ማኑዌል መጥቶ ደግሞ ሁለት ሰው እዚህ ቡድኖች አሉና፣ ኢፋይል እና ኢፔ የሚሉ ቡድኖች አሉ። እነሱ ደግሞ ይሄ ለዚህ ሬዲዮ ነው ያዘጋጃሉ ማለት ነው። መካከለኞችና ከፍተኛ ላይ አሁን ዘጠና ምናምን ፐርሰንት ላይ ደርሰናል። አነስተኞችም ላይ እንደዛው እዚህ መምጣቱን አይደለም ጊዜውን ለኛም ይቆጥባል ለሱም ስለሚቆጥብ የግድ በዚህ አመት ባጠቃላይ ወደ ኢፋይሊንግ እና ኢፔመንት ውስጥ እንገባለን ብለን አቅደን እየሰራን ያለንበት ስለሆነ ይህንን ስናደርግ አገልግሎት አሰጣጣችን እኛ ጋር የሚመጣ ይቀንሳል። ቤት ሆኖ ይከፍላል። እኛ ምንድነው በልዩነት ካለ በልዩነት የመስራት ስራዎች ሊሆኑ ይችላሉ። ከመስከረም 1 እስከ ጥቅምት 30 2018 ዓ.ም ድረስ የደረጃ ሀሌታዋ ግብር ከፋዮችን ለማስተናገድ ቢሮ ባወጣው ዕቅድ መሰረት አገልግሎት እየተሰጠ ይገኛል። ለግብር ከፋዮች ጊዜውን በዋጀ ዘመናዊ ቴክኖሎጂ የሚሰጠው አገልግሎት ምቹ ሁኔታን ከመፍጠሩም ባለፈ ታክስን በወቅቱና በታማኝነት አሳውቆ ለመክፈል መነሳሳትን ፈጥሯል። መቶ በመቶ ቀርፎልናል፣ ብዙ ችግሮችን ማለት ነው። አንዳንድ ኤረሮች እንኳን ሲኖሩ መተን በጣም ሳፖርት ያደርጉናል እና እጅግ በጣም ደስተኞች ነን። ይሄ ይበል የሚያሰኝ ይቀጥል የሚያሰኝ ስራ ነው። መጨናነቆችና ገቢ ሰብሳቢ መስሪያ ቤቱ ጋር ያሉትን ችግሮች ከቀረፉ ነገሮች አንዱ ምንድን ነው? የኢፋይሊንግና ኢታክስ ሲስተሙ ነው። ኢፋይሊንግና ኢታክስ ሲስተሙ ሰዎች ስራቸውን ሳያስተጓጉሉ ተጨማሪ ክፍያም ሳያወጡ ቤታቸው ሆነው ወይም ደግሞ ቢሯቸው ሆነው በቀላሉ ሁሉንም የግብር አይነቶች የተጨማሪ ሴት ታክስ የንግድ ትርፍ የስራ ግብርና የጡረታ ክፍያዎችንና ማሳወቂያዎችን በዛው እንዲያደርጉ ያደርጋል። ይህ ምንድን ነው የትራንስፖርት ወጪ ጊዜ ሁለት ሶስት ቀን የሚፈጅበትን ቤቱ በአንድ ቀን ማሳወቅ ይቻላል። ባንክ ሄዶ የሚሰለፍበትን ጊዜም በአግባቡ ይቆጥባልና በጣም በጣም በጣም ጥሩ የሆነ ጠቀሜታ ያለው አሰራር ነው። እዛው ቢሮሽ ቁጭ ብለሽ ሁሉን ነገር ጨርሰሽ ደረሰኝ ለመቀበል ብቻ ነው ፕሮባብሊ። እሱንም አሁን ኦንላይን ደረሰኝ እየመጣ ስለሆነ በጣም ቀላል ሆኗል። ሪሊ ቢቀጠልበት ጥሩ ነገር ነው፣ እሱ አያጠያይቅም። ከወጭም አንጻር ከጊዜ አንጻር ከሌበር አንጻር ከተለያየ ነገሮች አንጻር አሁንም ግብርን ኦንላይን መክፈል በጣም በጣም በጣም ነገሮችን ኢዝሊ እንዲሄዱ ያደርጋል። ግን ቴክኖሎጂ ደግሞ ሶፊስቲኬት ስለሆነ ሁሉ ነገር ሲመቻች ደግሞ ሞር ይስተካከላል የሚል ግምት አለኝ። ጅማሬው ግን በጣም ደስ ይላል። ጊዜያቸውን፣ ሰዓታቸውን፣ ገንዘባቸውን ሁሉ ቆጥበው ለወጪ ሳይደረጉ ባሉበት ቦታ ሆኖ ኢ ፋይል ያደርጋሉ። እኛ ጋም አገልግሎት ተሰጣጣችን እንዲሳለጥ ያደረግልናል ማለት ነው። እዚህ መጥቶ ከመጨናነቅ ኦንላይን ላይ ያሳውቃሉ። ኦንላይን ላይ ሲያሳውቁ ለእኛም ለአገልግሎት ተሰጣጡም ለገቢ አሰባሰቡም እጅግ በጣም ጠቃሚ ነው እና ወደፊት በስፋት እንሄድበታለን ብዬ አስባለሁ። አሁን እንደኛ ብራንች ደግሞ ለየት የሚያደርገው ምንድን ነው ያለው ግብር ከፋይ ጠቅላላ ከዘጠና ፐርሰንት በላይ በቴክኖሎጂ እንስተናገደው ማለት ነው። ኦንላይን ነው ዲክሌር የሚያደርገው ዓመታዊውን ጨምሮ ኦንላይን ነው የሚከፍለው። ስለዚህ ይሄ ማለት እንደሚታዩት ነው፣ ወከባ የለም። ያ ማለት ግብር ከፋይ የለንም ማለት አይደለም። ግብር ከፋይ በቤቱ ሆኖ እየተስተናገደ ነው ማለት ነው። ስለዚህ ለሚያስፈልገው ጉዳይ ብቻ የሚመጣው ከዛ ውጪ ኦንላይን ዲክሌር ማድረግ፣ አንደኛ ገቢ ትልልፉ ላይም ክፍተት አይኖርም ማለት ቀጥታ ከሲስተም በቴክኖሎጂ ስለሚተላለፍ እዛ ላይ ገቢ ትልልፉና የተሰበሰበው ገቢ በቀላሉ ትሬስ ለማድረግ ለማወቅ ቀላል ነው። በአዲስ አበባ ገቢዎች ቢሮ ከዚህ አሰራርን ባሻገር ግብር ከፋዎች በስማቸው የመጀመሪያ ፊደል በወጣላቸው ቅደም ተከተል መሰረት አመታዊ ግብራቸውን እንዲያሳውቁና እንዲከፍሉ የሚያስችል አዲስ አሰራርንም ተግባራዊ አድርጓል። በአጠቃላይ የደረጃ ሀሌታዋ ግብር ከፋዎቻችን 81120 ግብር ከፋዎች አሉን። እነኙን ግብር ከፋዎች አገልግሎቷ ሰጣቱ መጨረሻ ላይ ግብር ከፋውም የሚመጣበት እንድን ስላለ ቀድመን ግን ፕሮግራም አውጥተን በፕሮግራም እንዲስተናገዱ ያስቀመጥንበት አግባብ አለ የመጀመሪያው 15 ቀን ከኤ እስከ ዲ ድረስ ያሉ ግብር ከፋዎች ናቸው ሁለተኛው 15 ቀን ደግሞ ከመስከረም 16 እስከ መስከረም 30 ድረስ ከኢ እስከ ኬ ከጥቅምት 1 እስከ ጥቅምት 15 ከኤል እስከ ኤስ እና ከ ጥቅምት 16 እስከ ጥቅምት 30 ድረስ ከቲ እስከዚህ ድረስ ግብር ከፋዎችን በስማቸው የመጀመሪያ የእንግሊዝኛ ፊደል ተወስዶ ፕሮግራም ነው የወጣው። በእውነቱ ከሆነ ግብር ከፋዎቻችን ይህንን አሰራር ወደ አሁኑ ነው የተቀበሉት። በወጣ ፕሮግራም መሰረትም መጥቶ እያሳወቁ ነው ያሉት። የአዲስ አበባ ገቢዎች ቢሮ የግብር አሰባሰብ ሂደቱን እየተቀላጠፈ ለማድረግ በዘረጋው በስም መጀመሪያ ፊደል ቅደም ተከተል ግብርን የማሳወቅና የመክፈል ስርዓትን ግብር ከፋዩ በሚገባ ተግባራዊ እንዲያደርግ ለማስቻልም የተለያዩ ቅስቀሳዎችና ግንዛቤ የማስጨበጥ ስራዎችን ሰርቷል። ግንቦት፣ ሰኔ ወደ ሐምሌ እስከምንመጣ ድረስ የቅድመ ዝግጅት ስራዎቻችንን ሰርተናል። አንዱ ሰራተኞቹን የማሰልጠን ስራዎችን ሰርተናል። ለኦዲተሮቹም ለሚወስኑት አካላቶች ግብር ከፋውን እንዴት መቀበል አለባቸው? ግብር ከፋው ደግሞ ምን ምን ማሟላት አለበት? የሚለውንም ለግብር ከፋዎችም ሂሳብ መዝገቡ ላይ ሲይዝ በየዘርፉ ምንን ያሟላ ሂሳብ መዝገብ፣ ደጋፊ ሰነዶች ያስፈልጉታል የሚል ከመጽሄትም እስከ ማዘጋጀት ድረስና አሰራሮችን ወደ 24 አሰራሮችን ዘርግተናል። በሰዓቱ ይህን ፕሮግራም ተጠቅሞ ሳይጨናነቁ ቀልጣፍ አገልግሎት ለማግኘት የማሳወቅ ስራ የቅስቀሳ ስራ ነው ሰራ ነው። ዋና መስሪያ ቤቱ መጀመሪያው በሚዲያ ለሁሉም ጋር እንዲደርስ አድርጓል። እኛ ደግሞ እንደ ብራንች አራት ነገሮች ተጠቀም ነው። አንደኛ ግሩፕ ቴሌግራም አለን። ቴሌግራሙ ላይ ለሁሉም ግብር ከፋዎቹ እንዲደርስ ቅስቀሳ ያደረግ ነው። ሁለተኛ ኤስ ኤም ኤስ የመላየ መደበኛ እንትን ላይ ለሁሉም ግብር ከፋይ ኤስ ኤም ኤስ የመላክ ስራ ነው ሰራ ነው። ከዛው ደግሞ አሁንም እያየን እንዳይዘናጉ ለቅጣት እንዳይደረጉ በማለት ለእያንዳንዱ ደብዳቤ መጻፍ ስራ ሰራ ነው። ደብዳቤው ላይ በፕላናችሁ በፕሮግራሙ ካልመጣችሁ እስከ ጥቅምት ግብር ከፋው ማስተናገድ እንደማንችል ህዳር በኋላ ደግሞ ቅጣትና ወለድ እንደምኖር ይሄንን አሳውቀን ለግብር ከፋው አድሬስ ለማድረግ ስራ ነው ሰራ ነው። በአልፋቤት ማሳወቅ እንደሚገባቸው ያው ቀደም ብለን ግብር ከፋያች እንዳውቁ በደብዳቤ እንዲደርሳቸው አድርገናል። አንዱ ይሄ ነው። ሌላኛው በኢሜይልም ከሁለት ከሶስት ጊዜ በላይ የማሳወቂያ ፕሮግራሙን እንዳውቁት በኢሜይልም እንዲደርሳቸው መልዕክቱን አስተላልፈናል። ከዛ ባሻገር በቴሌግራምም እንደዚሁ መልዕክት ጭምር ያለው አስፈላጊ መረጃዎችን ሞልተው የሚያመጡባቸውንም ቅጾች አታች በማድረግ እንዳውቁት አድርገናል። በሶስተኛ ደረጃ ያው አገልግሎት ፈልገው ቢሮችን በተገኙበት ወቅትም ቅጾችን ጭምር እየሰጠን ማሳወቂያ ጊዜውን ጠብቀው መጥተው ማሳወቅ እንዳለባቸው እያስገነዘብን ነው። የመጣ ነው የደረጃ ሀሌታ ውሃ ግብር ከፋዮችን ለማስተናገድ በተዘጋጁ ቅርንጫፍ ጽህፈት ቤቶችም ያሉ ባለሙያዎች አስፈላጊውን ቅድመ ዝግጅት በማድረግ ግብር ከፋዩን በወጣላቸው መርሃ ግብር መሰረት በማስተናገድ ላይ ይገኛሉ። ቅዳሜ ቀኑ ሙሉ ነው። ይሁድም እንዳስፈላጊነቱ ገብተን የምንሰራበት ጊዜ አለ። ጠዋት ኤርሊ መግባት አለ። ማታ ማታ ቆይቶ አምሽቶ መስራት አለ። አትሊስት አሁን ደግሞ በፊቱ በተለየ በአልፋቤት የሆነ ስለሆነ ዘንድሮ ከመስከረም ጀምሮ ነው እየሰራን ያለ ነው። በእነዚህ አይነት መልክ እይታ በተቻለ መጠን የመጡትንን ግብር ከፋዎች ለማስተናገድ የሚያስፈልገው ነገር ለመስጣት የጎደለውን እንዲሞሉ ማድረግ ዝግጅት አድርገን እየሰራንበት ሁኔታ ነው ያለ። የግብር አሰባሰብ ስራውን ወደ ተሻለ ለማሸጋገር አገልግሎት አሰጣጡንም ለግብር ከፋዩ ተደራሽ ከመሆን አንጻር፣ ያው ከመደበኛ ስራ ቀናት ባሻገር ቅዳሜም ከሰዓት ሙሉ ቀን አገልግሎት እንሰጣለን። እንዳስፈላጊ ደግሞ እንደ ኦዲት፣ ዕዳ ክትትል፣ አወሳሰን እና ሌሎችም ስራ ክፍሎች እንዳስፈላጊነቱ ደግሞ እሁድም እየገባን አገልግሎት ስንሰጥ የቆየ ነው። ይህንንም አጠናክረን በመቀጠል እንግዲህ በግብር ዘመኑ እንደ ቅርንጫፍ ልንሰበስብ የሚገባውን የ116 ቢሊዮን የገቢ ቅር ለማሳካት በዚህ ልክ ትርፍ ጊዜ ንም ጭምር ተጠቅመን የምንሰራ ነው የሚሆነው። ግብር ከፋው በፕላኑ ከመጣ እኛ ደግሞ ምን ማድረግ አለብን? አንደኛ በአንድ መስኮት አገልግሎት እንዲያገኝ ፕላን አወጣን። ኦዲተሩም እዛ ነው በፊት የነበረው ኦዲት እዛ ያደረጋል አወሳሰንጋ ሄዳል እንደዛ እንዳይፈጠር ሁሉም ሂሳብ መዝገብ ማስገባት እስከ መጨረሻ ክፍያ ላይ አንድ ቦታ እንዳያልቅ ምቹ ሁኔታ ለምጥ ስራ ጥረት አድርገናል። ከዚህ ጋር ታይዞ ከመዝገብ ቤት ሰዎች ኦርደር አድርገን እዛው አስቀመን ነው ፍሮንት ላይ። ከዛው ከኛ ደግሞ አንድ ሁለት ሰው የግብር ከፋውን ሂሳብ መርምሮ መረጃዎቹ አሟልተዋል ተብሎ ወደ ባለሙያዎች የሚያስተላልፍ አንድ ሁለት ሰው አስቀመን ነው። እዛው ካሽሮቹም እዛ የሚያስከፍሉት ክፍያ የሚሰበስቡት። አወሳሰን እዛ ቁጥር የሚሰጠው እዛ ሁሉም እንት ላይ አንድ ፍሮንት ላይ እንዳልቅ ይሄንን በሁሉም ነገር ወንበሩ፣ ኔትወርኩ፣ ኮምፒውተሩን ዝግጅት የማድረግ ስራ ነው ሰራ ነው። ከዛ ቀጥሎ ኦዲተሮች የመላይ ስራ ነው ሰራ ነው። ሁሉም ፕሮዲስ ላይ ሁሉ ኦዲተሮቹን አናሰራም። ኦዲተሮቹን የማብራት ስራ ነው ሰራ ነው። እነኚህ እንዴት ነው የመረጥ ነው? አንደኛ የባለፈው ሂስትራቸውን አየ ነው። ምን አይነት ፐርፎርማንስ አላቸው? የተሻለ ፐርፎርማንስ አላቸው። ተጨማሪ ደግሞ ካስ ነው ገር ጋር በመሆን የተሻለ ስነምግባር ያላቸው ይህንን ለይተን ለማናጅመንት ካቀረብን በኋላ 58 ኦዲተሮች እነኞቹን ፕሪኦዲት እናሰራለን ብለን ለየነው። አሁን 32 አካባቢ አስጀመረናል። አብዛኛዎቹ የደረጃ ሀሌክተዋ ግብር ከፋዮች ምንም እንኳን ግብራቸውን በኢታክስ ስርዓት አሳውቀው ቢከፍሉም የስም መጀመሪያ ፊደልን መሰረት አድርጎ የተጀመረው አዲሱ አሰራር ግን ይበልጥ ቀልጣፋና ፈጣን አገልግሎትን እንዲያገኙ ምቹ ሁኔታን ፈጥሯል። አሁን በአልፋቤት ተቀምጧል። አልፋቤቱን ጠብቆ በጊዜ መጥቶ መስራት እኔ አሁን ጨርሼ ነው ቁጭ ያልኩት። ገብቶሻል? ግርግር ጥበቃ አይኖርብኝ ሶ በጊዜ መጥቶ መጨረስ ለራስም እረፍት ነው። ትልቅ ነገር ማቃለል ማለት ነው። ስሜ በኤ ነው የሚጀምረው እና ያው በቀላሉ በጊዜው ተዘጋጅቼ እንትን እንድል ዲክሌር እንዳደርግ ረድቶኛል። ስለዚህ በጣም እንትን ያደርገናል፣ ያነቃቃናል። በጊዜውም ለማሳወቅ እንትኑን ይፈጽምልናል፣ ጊዜዎቹን ያመቻችልናል። መጨናነቅም የለው በአልፋቤትም ስለሆነ ለምሳሌ አሁን እኔ ኤ ነኝ። በኤ ባለኝ ጊዜያቶች ነው መጥቼ የተስተናገርኩት። እጅግ በጣም ጎሽ የሚያሰኝ ስራ ነው፣ እንዲቀጥልም እንፈልጋለን። ምክንያቱም ያው ክራውድድ አይኖርም፣ መሰላቸትም አይኖረንም። ግብር ከፋዮች በስማቸው ቅደም ተከተል ፕሮግራም ወቶላቸው መስተናገዳቸው በአመታዊ የግብር ማሳወቂያ በመጨረሻ ቀናት ይፈጠር የነበረውን መጨናነቅ አስቀርቷል። በተለይም ለግብር ሰብሳቢው መስሪያ ቤት ሰራተኞች ተገልጋዩን የሚመጥን አገልግሎት መስጠት እንዲችሉ አግዟቸዋል። አላስፈላጊ የስራ ጫናንም በማቃለል ረገድ ትልቅ ድርሻ አበርክቷል። በዚህ አመት ላይ የተቀመጠው አሰራር አንዱ መስከረም ወር ላይ አማታይ ግብሩን የሚያሳውቀው ግብር ከፋይ መስከራም ወል ላይ ግብሩን ይከፍላል ማለት ነው። መስከራም ወል ላይ ግብሩን ይከፍላል ማለት የሚሰበሰበው ገቢ መስከራም ወል ላይ ተሰብስቦ ለመንግስት ሊማት ላይ ይውላል ማለት ነው። ስለዚህ ጥቅምት 30 የሚጠበቀው የሁለት ወር የሶስት ወር ልይነቱን ቀደም ብሎ ስለሚከፍል አንደኛ ለሊማቱ ከፍተኛ የሆነ አስተዋጽኦ ያደርጋል ተብሎ ይወሰዳል። ሁለተኛ እና ዋንኛው ቅድም እንዳልነው በአንድ ቀን መጥቶ ግብር ከፋይ ጫና ከሚፈጥርና አገልግሎቱ ላይ ክፍተት ከሚፈጥርበት በዚህ ሰዓት ክፍተት ባለው ሰዓት ላይ መጥቶ ቢስተናገድ ለግብር ከፋዩ ከፍተኛ የሆነ አስተዋጽኦ እንዳላቸው እንዳለ እነሱም ጭምር እየመሰከሩ ያሉበት ሁኔታ አለእና ይሄ የጎላ አስተዋጽኦ አለ ብለን እንወዝደዋለን። እኛ ግብር ከፋዩን ማንጣፍት ያለበትን ነገሮች ጊዜ ተሰጥቶት እንዲያመጣ ያደርጋል። ሁለተኛ የኛም ደግሞ ማያት ያለብን ነገሮች አይተን ለግብር ከፋዩን እንዲሰጥ ያደርጋል። ሶስተኛ መጨናነቅን ቀንሷል። ስለዚህ ያለውን መጨናነቅ በእጅጉ ቀርፎልናል፣ ችግሩንም አስወግዷል። አሁን በፊት የነበረው በ30 በ29 ስትመጡ መጨናነቅና በሰራተኛ ላይ ያለውን ከአቅም በላይ የሆነ የስራ ጫናን ቀንሷል ብን ግብር ከፋውም ራሱ በአግባቡ እንዲስተናገድ አድርጓል ማለት ነው። ለግብር ከፋውም ለተቋሙም አመቺ ነው። ብዙ ጊዜ እኛም እንደ ተቋም እስከ ስራ ቤት ሰራተኛው ይዘናጋል። ሳይሰራ ከስተመር የለም መጨረሻ ላይ ቁጥሩ ይመጣል። አሁን ግን ከአንድ ጀምሮ ይመጣል። ሰራተኛው ካቅሙ ባለ ሳይሆን ጥረት ያለው አገልግሎት ይሰጣል። ግብር ከፋዩም ሳይጨናነቅ፣ ሌላ ሌላ ወረፋው ሳይገባ አገልግሎቱ አግኝቶ እንዲሄድ ይጠቅማል። ግብር ከፋዩም ሳይንገላታ በወጣለት ፕሮግራም መሰረት መጥቶ በአግባቡ ሰነዱ ታይቶ ግደታውን ተወጥቶ እንዲሄድ እድል ይሰጣል። ለገቢ ሰብሳቢ መስሪያ ቤቱም በቂ ጊዜ ኖሮት ሰነዶቹን በአግባቡ አይቶ ተገቢውን ታክስ ለመሰብሰብም እድል ይፈጥራል። ስለዚህ ይሄ አግባብ በቀጣይም ተጠናክሮ የሚቀጥል ነው። ያው ወርሃዊ ማሳወቅ ላይም ይሄ ተግባራዊ ተደርጎ በዛ አግባብ ግብር ከፋዮች እያሳወቁ ነው ያሉት። ግብር ከፋዩ ማህበረሰብ ዓመታዊ ግብሩን ለማሳወቅ በሂሳብ ባለሙያ የተዘጋጁ አስፈላጊ የሆኑ ሰነዶችን ማሟላት ይጠበቅበታል። ከግብር ከፋይ የሚጠበቀው ከሱ በኋላ ለሂሳብ ሰራተኛ የሚያስረክባቸው ነገሮች ዶኪመንቶች እያንዳንዱን ትራንዛክሽን እያንዳንዱን ቁጥር የሚታመለክት ሰነዶች ማዘጋጀት መቻል አለበት። ከዛ ከሂሳብ ሰራተኛ ደግሞ ይህ ግብር ከፋይ ያዘጋጀውን ዶክመንት ኦፊሻል በሆነ መንገድ በመረካከብ ሂሳብ ሰራተኛው ተቀብሎ ግብር ከፋዩ ግብር የሚከፍልበት ጊዜ ይታወቃል። ሂሳቡን አዘጋጅቶ ኃላፊነት አለበት፣ ሙያው ግዴታ አለበት። ለእኛ ለገቢ መስሪያ ቤት ማቅረብ መቻል አለበት። ለእኛ የሚቀርቡ ነገሮች ሰፊ ናቸው፣ በጣም ሰፊ ናቸው። ምክንያቱም ገቢ አለ፣ ግዢ አለ፣ ወጪ አለ። እነ እያንዳንዱን ኢንቮይስ ነው የሚፈልገው። ገቢዎች የሚያወጣቸው ፎርሞች አሉ አቤ የሚያወጣቸው ክትትሎች አሉ። እኛ የራሳችንም ሙያዛ ላይ ያክለን ደግሞ በተገቢው መንገድ ትክክለኛ ገቢው እንዲያሳውቅ ወጪው ትክክል እንዲሆን በዶኪመንት የተደገፈ እንዲሆን መሆን አለበት። የማይሆን ነገር ደግሞ ከሆነ ደግሞ ሪጀክት እያደረግን ኖት እየጻፈን መሄድ ያለብን ይመስለኛል እንጂ ዝም ብለን ያገኘነውን ተቀብለን ሪኮንሳይል ሳናደረግ ምን ሳናደረግ መሄዱ ለኛም ጥሩ አይደለም፣ ለሀገርም ጥሩ አይደለም፣ ለግብር ከፋያውም ጥሩ አይደለም። ለገውዲ ሲደረግ የሚመጣ ነው፣ ወለድ ነው ይዞ የሚመጣው፣ ቅጣት ነው ይዞ የሚመጣው። ስለዚህ ያንን የኛ የባለሙያዎቹ ግዴታ የተቀመጡት መስፈርቶች፣ እነዛ የተቀመጡት መስፈርቶች እነሱም በደንብ አድርገን ረገጥ አድርገን ጫን አድርገን ግብር ከፋያውንም ተጭነን መተንም ደግሞ የሚመለከተውን ነገር ማስረዳት፣ ከዛ ትክክለኛውን ግብር በወቅቱ እንዲከፈል የሂሳብ ባለሙያውም ኦዲተርም ይህን እያደረገ ነው። አሁን በተጋት እየተጋ እንገኛለን። በዚህ ላይ ምናመልጥ አይመስለኝም። ስለዚህ የሚሰወር ግብር የለም። በመቆየታችንም የምንጎዳው እኛ ነን። ምክንያቱም ገቢ ሰብሳቢ መስሪያ ቤቱ በሚወስዳቸው እርምጃዎች እንደገና ደግሞ ተጨማሪ እንግልትና የተጨማሪ ክፍያዎች ስለምንዳረግ ግብርን በአግባቡ በወቅቱና በታማኝነት ማሳወቅ አለብን ብዬ አስባለሁ። እያየሽኑ አገሪቱ ላይ ባለው ሁኔታ ላይ እና ለራሳችን ነው ጥቅሙ፣ ትልቅ ግብር ከፋይ መሆን አንደኛ፣ እንደምታየው ሀገሪቱ እየተቀየረች ነው ያለው። ቴክኖሎጂ ቢሆንም እየተሻሻለ ነው የመጣው። ዞሮ ዞሮ የምናወጣው ገንዘብ ግብር የምንከፍለው ለራሳችን ነው ለሀገሪቱም ነው እና ሁሉም በአልፋቤቱ መጥተው ማድረጉ ለራስ ጥቅሙ ለእኛ ነው፣ ለሌላ አይደለም። ስለዛ ግብርን ደግሞ ከፍለን ደግሞ ውጤታማ የሚያደረጉ ስራዎች ደግሞ እየተሰራ ስለሆነ በወቅቱ መክፈሉ ደግሞ የተሻለ ነው ብለን እናስባለን። ግብር ከፋዩ እንግዲህ በወጣ ያለ ፕሮግራም መሰረት መቶ መክፈል ነው። እኛም ሂሳብ ሰራተኞች ደግሞ እጃችን ላይ ያለውን ሂሳብ ደግሞ ልክ ያንን ፕሮግራም አሬንጅ አድርገን ቀደም ብለን ለግብር ከፋዩ ሰተን ወደዚህ መምጣት አለበት። የማይሟሉ ዶክመንቶች ካሉ ቶሎ ቶሎ ጠይቀን አሟልተን ወደ ግብር የሚከፈልበት ቦታ ላይ መሄድ አለብ እንጂ አሁኑ ይሄ አልፋቤቲካል የመጣው ነገር በጣም በጣም እኔ በጣም ተመችቶኛል። እፎይታ አለው። በአንዳንድ ግብር ከፋዮች ዘንድ አሰራሩን አክብሮ ግብርን በወቅቱና በታማኝነት የመክፈል ግዴታን ከመወጣት አንጻር የተወሰኑ ክፍተቶች መስተዋላቸው የግብር አሰባሰብ ሂደቱ ላይ እንደ ችግር የሚነሱ ናቸው። በተለይ የዘንድሮ አሰራሩ ግብር ከፋዩም አልለመደም፣ እየተለመደ አይደለም ቻሌንጅ እንዳለ አንዳንዶቹ ለውጦች ሲመጡ ቻሌንጅ እንዳለ ይታወቃል። ሆኖም ግን የተወሰነ እንትሮች ወደ መስመር ለማስገባት ጥረት ተደርጓል። በጣም ይሄንን ተገንዝቦ መጥቶ በሰዓቱ መጥቶ ያሳውቁ ርቅፎች አሉ። መስሪያ ቤቱ ያወረደውን አሰራር አክብሮ ያመጡ አሉ። አንዳንዶቹ ደግሞ ሌላ ሌላ ችግሮች የሚያመጡ የሚያቀርቡም አሉ። ሆኖም ግን በአሰራሩ መሰረት መምጣት እንዳለበት እኛ በየጊዜው ቅስቀሳ እናደርጋለን። አሁንም አልተቋረጠም። ህግ ማስከበር ዘርፍ የራሱን ድርሻ ይወጣል። በኤስኤምኤስ የመላክ ደብዳቤ የመዘጋጀት ስራ እንሰራለን። እኛ ደግሞ አንዳንዶቹ ምንድነው ኦንላይንም አሳውቆ ሂሳብ ያላቀርቡ ደግሞ አሉ። እነሱ ደግሞ ወደ 266 ለይተን ለእነሱ ደግሞ እየደወልን ነው። ኦንላይን አሳውቋል ሂሳቡ ግን እኛ ጋር አልደረሰም። ኑ ሂሳባችሁን አቅርቡ፣ ካላቀረባችሁ ቅጣት አለ፣ ሌላ ወለድ ይመጣል በላ ለእነሱ ቅስቅሳ እያረግን ነው። አጠቃላይ ግን ግብር ከፋዩ አሁንም ትንሽ ከንትኖ አልወጣም፣ ግንዛቤ ያስፈልጋቸዋል። ይህንን ወደ መስመር ለማስገባት ጥረት አስፈልጋል። ቻሌንጅ እንዳለ አውቀን እኛም ኦልሞስት ጀምረናል። ግን ለውጦች አሉ። አሁን ጥቅምት ላይ የዚህ የመስክረም ላይ የነበረው ጥቅምት ላይ ደግሞ የተሻለ ለውጥ ይመጣል ብዬ እንገምታለን። ግብር ከፋዮቻችን በተቻለ መጠን በወጣ ፕሮግራም መሰረት ቀርቦ ግብራቸውን እንዲከፍሉ እናበረታታለን። ይህንን ሳያደርጉ የቀረው ግብር ከፋዮች ግን ያው በህጉ ላይ የተቀመጠውን በወቅቱ ታክስን ባለመክፈልና በወቅቱ ታክስን ባለማሳወቅ እንግዲህ ህጉ የሚጠለውን ቅጣት፣ አስተዳደራዊ ቅጣት ተግባራዊ የሚደረግ ይሆናል ማለት ነው። ስለዚህ ያ እንዲሆን አንደግፍም። ግን ግብር ከፋዎቻችን ደግሞ ይንን አውቆ አሁን በወጣ ፕሮግራም መሰረት ቀርቦ ያው ታክሳቸውን እንዲያሳውቁ ሆኖም እናበረታታው። ከዛ ውጪ የሚያመጡትን ዶክመንቶች እርግጠኛ መሆን መቻል አለባቸው ህጎችንና ደንቦችን መመሪያዎች ጠንቅቆ ለምሳሌ አንድ ደረሰኝ ደረሰኝ የሚባለው ምኑን ሲያሟላ ነው? አንድ ሰው ገንዘቡን ከሌላ ሰው ቢቀበል ምን አይነት መስፈርት ነው የሚያሟላው? የሚለው ነገሮች አውቆ ጠይቆም ጭምር አውቆ የሳም መዝገባቸውን በወቅቱና በሰዓቱ መቶ ቢያሳውቁ የተሻለ ነው። ግብር ከፋው እንግዲህ ላልተገባ እንግልትም እንዳይዳረግ በወቅቱ መቶ ፕሮግራሙን ጠብቆ መቶ ማሳወቅ መክፈል ስራውን ደግሞ እኛ የምንፈልገው ምንድነው፣ ግብር ከፋይ እንዲንገላታ አይደለም። አገልግሎታችንም ፈጣን እንድናደርግ ቀልጣፋ አገልግሎት እንድንሰጥ ባወጣነው ፕሮግራም መሰረት ያለ እንግልት መጥቶ እንዲከፍል ነው። አሁንም እንትን የምንለው ቀጣይ እስከ ጥቅምት ሰላሳ ጊዜ ባለው ጊዜዎች አለን። ይህንንም ከጥቅምት አንድ ጀምሮ የሚስተናገዱ ባላቸው ፕሮግራማቸውን ጠብቀው እንዲመጡ አደራ የምንለው ነው። በ2018 በጀት ዓመት 256 ቢሊዮን ብር ለመሰብሰብ እቅድ የያዘው የአዲስ አበባ ገቢዎች ቢሮ የታለመውን እቅድ ለማሳካት የግብር ከፋዩ፣ የግብር ሰብሳቢው ባለሙያውና ሰራተኞች ቅንጅታዊ አሰራርን የሚጠይቅ ነው።